በዚህ ዓለም ሰው የሚድንበትን መንገድ በቅዱስ ወንጌል ካስተማረና በተግባር ካሳየ በኋላ ቤዛ ሰር የሆነው ሞቱን በመስቀል ላይ በመቀበል ቅጣታችንን እንዲነሳ አደረገልን። ቅዱስ መጽሐፍ ይህንን ሲገልጽ ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይድናሉ ይላል። በስህተት በበደልና በኃጢአት የደከመው የሰው ልጅ ክርስቶስ ቤዛዊ በክርስቶስ ቤዛዊ ሞት ምክንያት ነፃነት ወጥቶ ወደ ቀደመ ክብሩና ርስቱ ተመለሰ። ቤተ ክርስቲያን የደከሙትን በመስቀሉ ይታደጋል በማለት የምታስተምረን ይህንን እውነት ለመግለጽ ነው። ለዚህም ዋና ማስረጃዋ ጌታችን በመስቀል ላይ ተሰቅሎ ሳለ ዛሬውኑ ከኔ ጋር በገነት ትሆናለህ በማለት በቀኙ በኩል ለተሰቀለው በደለኛ የፈጸመው እና የገባው ቃል ኪዳን ቃል ኪዳን ነው። ይህም ቃል ኪዳን ለአማንያን ሁሉ የተገባ ቃል ኪዳን መሆኑ እሙን ነው። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የባህሉ ተሳታፊዎች፣ ምንም እንኳ በመስቀል ላይ በተፈጸመው የጌታችን ቤዛዊ ሞት ምክንያት ነባሩ ቅጣታችን ወይም ጥንታ አድሶ ቢነሳም በገቢር አበሳችን ምክንያት ዛሬም ከስህተት መጽዳት አልቻልንም። በመሆኑም ዛሬም ከእውነት ጋር መጋጨታችን ስለቀጠለ በየጊዜው በምንፈጽመው የገቢር አበሳ እግዚአብሔርን ማስቆጣታችንን አማስቆጣታችን አ የደህንነታችን ምልክትና ምስክር የሆነው መስቀል በሰዎች እንዲቀበር መደረጉም የገቢር አበሳችን መቀጠሉን የሚያመለክት ምስክር ነው። መስቀልን መደበቅ ሆነ መሰወር ከሰው አቅም በላይ ነበርና በእግዚአብሔር ኃይል በጢስ ዕጣን አመልካችነት ከተቀበረበት ጉልጓድ በርበን ሊወጣ ችለዋል። እንም መስቀሉ እስከ ዛሬ ድረስ የእውነት መካሪ የእውነት መስካሪና የድህነት ምልክት ሆኖ ቀጥለዋል ለወደፊትም በዚሁ ይቀጥላል ብፁዓን አበው ሊቃነ ጳጳሳት ክቡራን የባህሉ ተሳታፊዎች የመስቀሉ አበይት መልክቶች ሰው ሊያምንባቸው ሊቀበላቸው እና ሊኖርባቸው በውጤቱም በስጋዊም ሆነ በስጋውም ሆነ በነብሱ ሊግድልባቸው እንደተሰጡ የማንስተው ሐቅ ነው። ሆኖም ሰዎች በአንድ ጆሮች ሆነም እኛ ሰዎች በአንድ ጆሮችን ሰምተን በሁለተኛው በሌላኛው ጆሮዋችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን ራሱ ምስክር ነው ዛሬም ህገ እግዚአብሔር በድፍረት ይጣሳል የጥሰቱም ውጤትም የጥሰቱ ውጤትም እንደምናየው አለማችንን በአጠቃላይ የመኖርና በመኖርና ባለመኖር ውስጥ እየከተታት ይገኛል። ታዲያ እኛስ በዚህ ሁሉ አልደከምንም? የሚታደገን መስቀራዊ ኃይልስ አስፈልገምን? ለሰላማችን መጠበቅና ለድህንነታችን ዋስትና ከመስቀሉ ቃልና ኃይል የበለጠ ሌላ አለን? እንደ እውነቱ ከሆነ በንጹህ አእምሯችን በደንብ ካሰዋል ነው ከመስቀሉ ቃል የበለጠ ሌላ ከመስቀሉ የበለጠ ለሰው ልጆች ሰላምንና አንድነትን የሚሰጥ ሌላ ኃይል በዓለማችን ውስጥ አይገኝም። ስለሆነም ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። የመስቀሉ ቃል ማለት ይቅርታንና እርቅን እኩልነትንና አንድነትን፣ ፍትህንና ርትዕን ማረጋገጥ ማለት እንደሆነ በውል እንገንዘብ። በዚህ ህይወት መኖር ከጀመር ድክመታችን በመስቀሉ ተወገደ ማለት ነው። ብዙሃና በውል ቀለባባሳት ክቡራን የባህሉ ተሳታፊዎች የዘንድሮ በዓለ መስቀል አከባበር ልዩ የሚያደርገው እግዚአብሔር የሰጠን የውሃ ጸጋችን ፍትሐዊ በሆነ መንገድ ለመጠቀም በአንድነት ተባብረን በአካይነው ጥናት የህዳሴ ግድባችንን አጠናቀን አስመረቅንበት ማግስት እየተከበረ ያለ መሆኑ ነው። ይህ ክስተት ለሀገራችን ዳግም ልደትን ያበሰረ ስኬት ነው ብንል ማጋነን አይሆንም። በዚህም እግዚአብሔር አምላካችንን ማመስገን ይገባናል። በስራ በስራ ላይ ታሪካዊ አሻራቸውን ያሳረፉትንም ያሳረፉትንም ሁሉ መመስገን ይገባቸዋል። እናመሰግናቸውም አለን። በቀጣይም ሀገራችን ልትሰራቸው እቅድ የያዘቻቸውን ታላላቅ የልማት ስራዎች በፍጥነትና በጥራት ተሰርተው ለህዝባችን ጥቅም እንዲውሉ ሁላችንም መረባረብ ይኖርብናል። ታላላቅና ዘመን ተሻጋሪ እንዲሁም ችግር አስወጋጅ የሆኑ ስራዎች አሁን እውን እንዲሆኑ እውን ሊሆኑ የሚችሉ ህዝቡ በአንድነትና በህብረት ተነስቶ ወደ ትግበራ ሲገባ እንደሆነ ከታላቁ ህዳሴ ግድባችን ተምረናል። በመሆኑ በህዳሴ ግድባችን ያሳየነውን ትብብርና ተነሳሽነት አሁንም አጠናክረን መቀጠል ይገባናል። መንግስትም ከዚህም ከዚያም የሚታዩት አለመግባባቶች በእርቅና በይቅርታ በማለፍ እኩልነትን፣ ፍትህንና ርትዕን በማረጋገጥ እንደዚሁም ለሰላም መስፈን ረጅም ጉዞ በመሄድ ህዝቡን ወደ አንድነት የማምጣት ኃላፊነቱን እንዲወጣ ለዚህ አጋጣሚ ጥሪያችንን እናስተላልፋለን። በመጨረሻም የመስቀሉ መልዕክት የሰው ልጅን ሁሉ በሰላም በህይወት፣ በእኩልነት፣ በአንድነት ማኖር መሆኑ ከልብ ተገንዝበን ያዝነው በያዝነው አዲስ ዓመት እርስ በእርሳችን ከመጠፋፋት ይልቅ በጋራ ሰርትን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በዓለ መስቀሉን የሰላም በዓል ያድርግልን። በሀገራችን ለሀገራችንና ለመላው ለዓለም ሁሉ ሰላምን ይስጥልን። ክብርት ከንቲባ ያደረጉልን እርዳታንን በእጅጉ እናመሰግናለን።

ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የፌዴራል መንግስትና የአዲስ አበባ ከተማ የስራ ኃላፊዎች፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተክህነትና የአዲስ አበባ ሀገረ ስብከት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው ከዚህ በመቀጠል የምንሄደው በአዲስ አበባ ሀገረ ስብከት ስር በሚገኙ አድባራትና ገዳማት መንፈሳዊ ትምህርታቸውን እየተከታተሉ የሚገኙ ቤተክርስቲያናችንን የተሰጣቸው የመንፈሳዊ ድርሻ የሚያገለግሉ የሰንበት ትምህርት ቤት ወጣቶች በየክፍል በየክፍል ሆነው ወደሚያቀርቧቸው መንፈሳዊ ትርኢቶች ይሆናል። አሁን ወደ ሰንበት ትምህርት ቤት ወጣቶች ትርኢት እንሄዳለን። ዩር ሆሊነስ ዩር ኤክሰለንሲ ሜየር ኦፍ አዲስ አበባ አርክ ቢሾፕስ